አይ እኮ አሁን መለ ቢኝ ይቅርታ አድርግልኝና ማለት አንተን የደበረ ምኑ ነው? ለምሳሌ አሁን ይሄ መሆኑ እኔን ደብሮኛል የምትል ምንድን ነው? ማለት አሁን አንተ ማቴ እንትን ያልህ ምንድን ነው? እኔን ከምጠይቀኝ የጠየቅኩን አትመልስም ወይስ ምንድን ነው? አይደለም አንተ መለ ሀሳብ አልገባኝም። አሁን ይሄ እሱ እኔን ከምጠይቀን የተጠየቀውን አትመልስም ወንድምነት። እርዕስ አይተህ ስለገባህ? አይ ርዕስም አይቼ ሳይሆን በደንብ ሰምቻችኋለሁ፣ ቆይቻለሁ፣ በጣም ስለዚህ አካሄዳዊ አካሄዳዊ ትክክል ነው ወይ? የፈለገ አካሄዱ ትክክል ነው ወይ? ካልሆነም ደግሞ የሰሙን እናሰማሃለን እኮ። ትክክል ካልሆነ ራሷ ቤተክርስቲያኑ እኮ ትክክል አይደለም ብላ እስክትነግረን ድረስ እኛ እንዲህ ትክክል ነው አይደለም ማለት አንችልም። ነው አንተ አትችልም፣ እኔም አንተም ማናችንም አንችልም። ነው እሷ ስካልነግ ለምንድነው ትክክል ነው የምትለው? ትክክል አይደለም ማለት ካልቻልክ ትክክል ነው ለምን ትላል? በዚህ ሰዓት እየሰራ ያለው ነገር በጣም ትክክል ስለሆነ ቢያንስ በመልካም ወጣት ስም አይደለም ማንኛውም ብቻ ለራስ ታደላለ ወይም ትክክል ስራ እየሰራ እስከሆነ ድረስ ይህ ሰውን ሊቃወሙ አልችልም ምክንያቱም ክፉ ነገር አላየሁበትም አንዴ አይ ስለ ስነ ምግባር አላወራንም ክፉ ነገር ያው በስነ ምግባር የሚመነጭ ነው እሱን እንዳስሰዋለን እነ ማናቸው እነ ቢኒያምም ሽታዬ ያሉትን ሰምተሃል አይደል ነቢንያም ሽታ ያሉት አለ፣ እንደገና ደግሞ ዘመድኩን ያለው አለ፣ ሌሎችም በጣም እንደዚህ ተናደውበት በስነ ባህሪው ወይም ስነ ምግባሩ ላይ ያስቀመጡት ብዙ ነጥብ አለ ማለት ነው። እሱን አሁን ነጥብ ልናስቆጠርበት አይደለም፣ ግን አካሄዳዊ ስህተት የለውም። ለምን ትላለህ? የምታከ ሆነ ነው። ማታከ ሆነ ግን አላቅም ማለት ትችላለህ እና የመጠበቀው ትክክል ነው። አይደለም ለማለት የቤተክርስቲያኗን ድምጽ ነው ነው። አባባኒ ከተረዳኝ ይሄ ነው የእኔ ያሰብ። እሺ አንድ ምዕመን፣ አንተ እንደ ምዕመን ልውሰድህ እና አንተ ምዕመን ነህ። ኃጢያትህን ነው ወይም ደግሞ ያለብህን ችግር ሄደህ ለካህን ነው የምታሳየው፣ ለነፍስ አባትህ ነው የምታሳየው ወይስ ለማንኛውም ሰው ትናገራለህ? እንዴት ማለት ለካህን ነው እንጂ ላሳይ የምችለው ነው እንዴ። እሺ ታዲያ ያቺ ልጅ አራት ካንደፈረኝ ብላ የደረሰባትን በደል የደረሰባትን ችግር ፈለገ ሲያናዛት ይሄ ተገቢ ነው? በቤተ ክርስቲያን አካሄድ፣ አልተረዳኝም ማለት ነው። ይህ በዚህ ዙሪያ ማለት ከሌ እንዲኖ እንደልኮ አልችልም። እሱ አጠፋ አለ አሁም አትፈቶም ሊሆን ይችላል ላያጠፋም ይችላል። ግን ይሄን ነገር ሊናገር የሚችለው እሱም የወከላት ቤተክርስቲያን አለች አለመችም? የቆመላት ቤተክርስቲያን አለች እሷ መናገር ትችላለች። ነው ገብቷል። እኔና አንተ አሁን እዚህ ጋር ብናወራ ምን ብንል፣ የሆነ ትርፉ ጉንጭ ማልፋት ነው ነው እና የገባው ለምን መስሎ ምን ልትል ነው ታዲያ? የገባኸው? ይሄ ርዕስ እራሱ መነሳት የለበትም እዚህ ቤት ነው። ገብቷል? አሁን አንተ ይሄ ሁሉ የፈጀበት ደቂቃ የሆነ ነገር ብታስተምርበት፣ የሆነ ርዕስ ይዘህ፣ የሆነ ይሄ ሁሉ ሰው ብዙ ረጅም ደቂቃ ነው። ስለፈለገ ፈለገ ፈለገ የሚመለከቱ የወከላት ቤተክርስቲያን አለች እሷ ትሰጠዋለች። ርስ ልሰጠን ከሆነ ችግር የለም በውስጥ ርዕሶች ስጠን፣ ከዛ እያየን ይህን ርዕስ መጠቀም አልነበረብህም በሚል ነው ጀዛ ታርግ ነው ገብቷል። አሁን ግን በዚህ ሰበብ ወጣቱን ሊያመክን ያለ ትውልድ እየተነሳ ነው። ኦርቶዶክሳዊ ማንኛውም በዚህ ሰዓት የኦርቶዶክስ ወጣት ድሮ መለ ማንኛውም በመጽሐፍ ተከራከር ቢባል ጥቅስ ጥቀስ ሲባል መጥቀስ የማይችል እንደ ወጣት በዚህ ሰዓት ማንም ከማንም አንሶ ዝም አይልም። ስለ እምነቱ ሲጠየቅ፣ አንተ ሰው አፍ ላይ ነው በጣም የምታወራው፣ ቀስ እያልክ ከአውራ አንድ ሰው ይጨርስ፣ አንድ ሰው ይጨርስ አውርቶ ማለት ነው ስለዚህ ይሄ ትውልድን ሊያመክን የተነሳ ሀሳብ ይዟል። መልካም በሚመስል ሀሳብ ግን መልካም ያልሆነ የትውልድን ተስፋ የሚያጨልም ለራሱ ያልተማረ ወይም ደግሞ ራሱን ያልቆጠበ አታንሳሚት ከአገልግሎቱ ብትነሳ ብታይ ደግሞ አገልግሎቱ ምንድን ነው? ኩረጃ ነው። አንደ የቤተ ክርስቲያኑ የራሱ የቤተ ክርስቲያን ፈቃድ የሌለው እውቅና የሌለው በማን አለብኝነት እንዲሁ ድንገት ነው የጀመርኩት ይህንን ፕሮግራም፣ ይህንን ነገር እኮ ድንገት ነበር የጀመርኩት በሚል በድንገታዊ በቅጽበታዊ ነገር መጥቶ የህዝቡን ተስፋ ወይም ደግሞ የትውልድን ተስፋ ሊያጨልም ሲነሳ አይመለከታችሁም፣ አትለንም። ይመለከተናል። ይሄ ወጣት እየመከነ ነው ብለህ ነው የምር የምታስበው? እንደዛ ነው ወይ? ስለ እምነቱ አውቆ ለተጠየቁ ጥያቄ መመለስ ስለቻለ ነው? ምኑ ጋኑ ሲናተ መከነ ብሎ መምከኑ ቤቱ ጋር የታየ ማለት ይሄ ወጣት ነው እኔ ላይ ግን ተግባብተ ነው የምታወራው፣ ሳትግባባ ነው ጥያቄ መጀመሪያ። ወጣት ይመለከተኛል ስላልክ ነው ይመለከተኛል ስላልክ ነው። ወደ ታች ልላክ መስመር አስይዤ ነው አይደል የነገርኩህ፣ እንድታወራበት የፈለግኩት ማኔ ቴቄልና፣ ይሄ አንዱ ምንድን ነበረ? ማኔ ቴቄልና ማንቂያ ደውል የሚል ፕሮግራም ነበር። አሁን የውሃ ሽታ ሆኑ፣ የት እንዳሉ ማይታወቁ የት ገቡ? እነሱን ለምን አትፈልጉም ነው ያልኩህ። እሱ ላይ አውራ መስመር ሰእሺ አይነግራሉ እኮ ግን አደለም። ይመለከተኛል ስለእናንተ ስላልከኝ ነው። ገብቷል ስለእኔ ሚመለከትሆነማለጠቅልናማንቅ ደወል የት ገባ? እኔ እንጃ መረጃ የለኝም እንዲ። ስለዚህ አዲስ አበባ አደለም፣ እንዲ አዲስ አበባ አደለም፣ ኢትዮጵያ አደለም አዲስ አበባ ነኝ። አይ በዚህ ሰዓት የት እንዳሉ አላቅም ነው ማለት። ይሄ የቦታ እንትን እኮ አይደለም። እኛ እሱንም እኛ እንንገራችሁ። እሺ፣ አይ ከተመለከተ አንተ ለምን እነሱ ሲጠፉ ለምን እንዲቋቋሙ አላርክም? አንተ ይመለከተኛል ካልክ የእኔ አይደሉም አነሱ፣ ይናንተ። ይሄም ያንተ እኮ ስለፈልገ እኮ አንተ አይመለከትም እኮ። ይሄም ያንተ ግሩፕ አይደለም እኮ። ፈለገ የሚመራው ግሩፕ የራሱ ግሩፕ ነው። አንተ ስለማይመለከተ ዝምተው ይሻል ነበር። የፈለገ ግሩፕ መሆኑን አመንክ ዓለም እሱ እየያዛቸው ያላቸው ወጣቶች እነሱ አይመለከቱህም ነው እኮ። ግሩፕ መሆኑን አመንክ። እንዴት የእሱ ተማሪ ነኝ እኔ ቁጭ ብዬ የምከታተለው 24 ሰዓት ውጤት ጤዝራ እንዴት ናቸው? አንድ አካባቢ ያሉት ደህና ናቸው፣ እግዚአብሔር ይመስገን ሁላችንም ደህና ነን። ሰው ቤተ እምነት ስራን እንዲህ ኮርጆ ከነስም ከነ ንግግር ከነ ታይሙ አሁን ታይሙ ልክ አመት በመጣ ልክ የኢትዮጵያ ትምህርት ቤት በሚዘጋበት ወቅት ነው የሚያደርገው። ያው አገልጋዩን አታናግሪሉ ማለት ልክ አሁንም እነሱ ታይሙን ጠብቀው ከታይም ታይም አልቀራችሁ፣ ከንግግር ንግግር አልቀራችሁ፣ ከስሙ ስሙ አልቀራችሁ። አይ ተገቢ አይደለም። ግን የማይከናወን ነው እንዲህ ስንል ከስጋት የመነጫ አይደለም። እማ ይከናወን ነው። አሁን የዛሬ ዓመተ ብሏል አይደለም ሚሊኒየም አዳራሽ አምሳ አምሳ ሚሊዮን ከሀያ አምስት እስከ ከሀያ አምስት እስከ ሀምሳ ሺህ ወጣት ነው እናሰለጥናለን ያለው የት ሚሊኒየም አዳራሽ ምናልባት ያው ግሩፕ ነኝ አላልክም ንገረው አሁን የእውነት ንገረው ሚሊኒየም አዳራሽ ሲናፍቅህ ያድራል ይናፍቅሃል በለው ለምን ማን እንደሚያስተዳድረው በአሁኑ ሰዓት ሚሊኒየም አዳራሽ ስለማያውቅ ነው እንደዛ ብሎ የደነፋው ሁለተኛ በዛ ስም ገንዘብ ለመሰብሰብ ነው አራት ሚሊዮን አላለም? አራት ሚሊዮኗም ተሰብሰብና የት ገባ የት ወጣ ቢለውን አብረን እንሰራለን ሂሳቡን ማለት ነው ስለማይመለከተን። አይ ስለሚመለከተን። ለምን ቢያንስ አንድ ሺህ ሰው ዲያስፖራ ታርጌት አድርጓል። አንድ ሺህ ዲያስፖራ ታርጌት አድርጎ በኢትዮጵያ ቢያንስ አራት አራት መቶ ብር እንዲያዋጡለት አድርጓል። እነዛ ስት መቶ አራት አራት መቶ ብር ቀላል እኮ ነው። አሁን ኢትዮጵያ ኢትዮጵያ የሌለ ሰው ውጭ ያለ ሰው አንድ ሺህ ሰው አራት ሚሊዮን ብር ከእናንተ ፈልጋለሁ። ደፋ ቀና እያልን ነው። የዛሬ ዓመት ሚሊኒየም አዳራሽ ከ25 እስከ 50 ሺህ ወጣት ልናሰነጥል ብለዋል። የሚሊኒየም አዳራሽ ህልም በለው ግሩፕ ስለሆነ ንገረው፣ ህልም ነው። ይኸው ማርክ ማይ ወርድ፣ ይህን የተናገርኩትን የዛሬ ዓመት እደግመዋለሁ፣ የት ገባ ፈለገ ነው የሚለው፣ የዛሬ ዓመት ሚሊኒየም አዳራሽ ሲላችሁ የነበረው ማለት ነው። ዋናው ነገር በሰው አገልግሎት ላይ ሌላ የሆነ በሌላው ቤተ እምነት ላይ እየተገለገለ ያለበት በህግ የሚጠየቃል። እሱ ችግር የለም። ዋናው ነገር ዶክመንት እስኪ ያድርገው፣ እሱ ችሎ ዶክመንት ያድርገው። አሁን በአፍ ስለተናገረ ምናምን አይደለም፣ በአፍ ስለተናገረ ማንም ምንም አይደል። ነገር ግን እስኪ ዶክመንት ያድርገውና በዶክመንቱ ይንቀሳቀስ የኦርቶዶክሳዊ መልካም ወጣት ብሎ ዶክመንት ያድርገውና እስኪ በዶክመንቱ ወይም ደግሞ በሚያወጣው ፈቃድ ማለት ነው። ዶክመንት ስለ ፈቃድ ያውጣ። ቤተክርስቲያን ካልሰጠችው ፈቃድ ከሰላም ሚኒስቴር ሄዶ እስኪ ፈቃድ ያውጣ። ያኔ ያኔ ይታያል ማለት ነው። ያስጠይቋል አያስጠይቀውም የሚለው አሁን ግን ምንም አይባልም። በአሁኑ ለምን አየር ላይ ነው እያወራ ያለው አሁን እያወራ ያለው እንትን ላይ ነው። ቆይ ቆይ ታወራለህ። አታንሳው፣ አታንሳ አሁን እያወራ ያለው አየር ላይ ስለሆነ ምንም ችግር የለው። አየር ላይ ማውራት፣ ምኞትን ማውራት፣ ተስፋህን ማውራት ምናምን ትችላለ። ምንም ችግር የለው። ወደ ዶክመንት ለማድረግ ስትመጣ ግን ከሰላም ሚኒስቴር ፈቃዱ ለማውጣት ሲመጣ ግን፣ ወይም ደግሞ ሰላም ሚኒስቴር ነው በዚህ ጉዳይ ላይ የሚመለከተው ማለት፣ ፈቃድ ለማውጣት ሲመጣ ግን ያኔ ይታያል ማለት ያኔ ይታያል ያንኔ እንተያያለን እንጂ ሚሊኒየም አዳራሽ ምናምን ህልም በለው። አውቀን ነው ቢዚ የምናደርገው። የዛን ጊዜ ማለት ሁለት ወር ሙሉ ሶስት ወር ሙሉ ቢዚ ነው የምናደርገው። ሚሊኒየም አዳራሽ ተቀድሷል፣ ተባርኳል፣ አልተባርኳል፣ ተዋይቷል። ሚሊኒየም አዳራሽ ከዚህ በኋላ ማለት ነው ይሄን አሁን መልካም ወጣት ብሎ የኦርቶዶክሳዊ መልካም ወጣት ፕሮጀክት ብሎ እንቅስቃሴ የጀመረው ወንድማችሁ ፈለገ መሐመድ ከቤተክርስቲያን እውቅና ውጭ የሆነ እንቅስቃሴ ነው እያደረገ ያለውና ይህ ትክክል ነው ትላል? በመጀመሪያ ፈለገ መሐመድ አየ፣ እኔ ፎር ደ ሪከርድ ነውረኛ ለመናገር ለምንድን ነው እንደዛ ያለ ክርስቲያን የመሐመድ መንገድ እየፈለገ መሐመድ ም ፈለገ አትናቴዎስ ማለት ያኔ አባታችን ሪካርድ ይሄ ኢየሱስ ክርስቶስን የምትከተል መጀመሪያ ት ኤክስፕላኔሽን አፖሎጂ ጠይቅ። መጀመሪያ ያችን ቤተክርስቲያን የመሐመድ መንገድ እያልክ ማለት አንደኛ፣ አንተ ይቅርታውን ለመስማት መጀመሪያ ጆሮ ሊኖር ያስፈልጋል። ጆሮ እንስጠኛ እንዴ ማለት ነው። ለምንድ ነው ፈለገ መሐመድ ያልኩት? ስለማላፍበት ነው። ታውቃለ ፈለገ አትናቴዎስ ስሙ እንዳልሆነ ደስ ማረር። አሁን ስለ ፈለገ አትናቴዎስ አሁን የምታወቀው ነው ወይ? ግን ቢማተ ወና ኮሊም ፈለገ መሐመድ እንዴ? እሱ አንተ አሁን ጆኒ ብለህ ስጠራ ስምህን ተልግል ተልግል ብዬ ስጠራ ስጠራ ያን ወይ አንተ የምታውቀው ለምንድን ነው የምትናደደው? እኔ ፈለገ መሐመድ ስለው ፈለገ አትናቴዎስ ስሙ ነው። ምክንያቱ በቅዱስ አትናቴዎስ ላይ ቀልድ ስለጨመርክ ነው። አንተ የመሐመድ ልጅ ልትሆን ትችላለህ እንጂ ስሙ እንዳልሆነ ታውቃለህ። ፈለገ የፈለገ ስም ራሱን የቻለ እስጢፋኖስ ወንደሰን እንደሆነ ታውቃለህ፣ የመታወቂያ ስሙ ይሄ እሱ በቤተ ክርስቲያን አይደለም፣ በቲክታክ። በቤተ ክርስቲያንም እኮ ሰው ሊማር ሲሄድ ተማሪ ስሙን ያለም ስሙን አይዞ አይልም፣ ይቀይራል። ክርስትና ስሙ የሚቀይረው ወይስ የማንኛውም ስም የክርስትና ስሙን ስሙ ማድረግ ይችላል። እንደገና ደግሞ ሌላ ስምም ይይዛል። አማኑኤል ሊሆን ይችላል። እንደዚህ ዘካርያስ ቀለሜ፣ ኤርምያስ እንደሆኑ ማለት ነው። ለምንድነው እነዛ የሚሆኑ ቃለም የእርሚያስ እንደሆነው ማለት ነው ወይ ለምንድን ነው አሁን እንደሱ ካልክ እታች ልካለሁ ወደ ህዳጉ ማለት ነው ምን ከዚህ በላይ እንግዲህ ይሄ እኮ ነው ነውር እየሰራ ወደ ህዳጉ ልካለሁ እኔ እየነገርኩ ነው ስሙ እንዳልሆነ ታቃለህ ወይ ነው እኔም አቀው ፈለገ አትናቴዎስ በሱ ዙሪያ ያመጣ ሀሳብ መሰለኝ ፈለገ መሐመድ ማለት ወደ መስጊድ ሂዶ ማውራት ለምንድነው፣ ፈለገ መሐመድ የተባለው ብላ አጠይቅም። ታረ እዛ ስም እንዲጠራብህ ስለማትፈልግ ነው። ግን ይወክለዋል፣ ፈለገ መሐመድ ስሙ ይወክለዋል። ለምን ካልከኝ ልንገርክ፣ ከዛ እንቀጥላለን። የወንጌል አማኝ መማሪያ የሆነው ወይም እናምንበትን እስትንፋሰ መለኮት ያለበትን ስልሳ ስድስቱ መጽሐፍ ያ ስልሳ ስድስቱ መጽሐፍ ቅዱስ እያለ ማለት ነው እርኩስ መጽሐፍ ነው እያለ ይገልጸው ነበር። ስልሳ ስድስቱ መጽሐፍ እርኩስ መጽሐፍ ነው። ይህንን ደግሞ የሚናገረው ትክክለኛ መጽሐፍ ቅዱስን እርኩስ የሚለው እስላም ብቻ ወይም ሙስሊም ብቻ። ኦርቶዶክስ እንደዛ አትልም። ካቶሊክ እንደዛ አትልም። እርኩስ አትልም። መጽሐፍ ማለት ክርስቶስ ክርስቶስ ኢየሱስ አብዷል አብዷል የሚል መጽሐፍ ቅዱስ የለንምኛ አለ እዛ ላይ ህዳው ላይ ግርጌው ላይ የለም እንደዚ አዲሱ አማርኛ ትርጉም ብላችሁ የተረጎማችሁት ላይ አለ ስልሳ ስድስቱ ላይ አለ ወይ ግርጌው ላይ ጽፋችኋል አ ትርጉም ብለህ ተርጉመል እዛ መጽሐፍ ላይ እሱ አሁን ያልከው ቃል አለ እ መጽሐፉ ላይ ያለው አሳየኝ። ስልሳ ስድስቱ መጽሐፍ ላይ በምን ታስገባዋለህ? ግርጌው ላይ ጽፋ አውጣና አሳየኝ። የሌለ ያለማስረጃ እንዳታወራ አውጣና አሳየን። እሱንም ከርዕሱ ወጣ ልበልልህ ብዬ ማለት ነው። ርዕሱ አለ ነው መጽሐፍ ቅዱስ

ቀይ ሲያበራ በግሪን ላይት ነው ብሎ ማለፍ ነው። እንደ እናንተ ቤት ተረጋጋ እንጂ ቀስበል አሁን አላለም ብለሃል፣ አይደለም እንደ በእድሜም ትንሽ ማሸዱ ስለሆንኩኝ ይቅርታ። አንዳንዴ እድሜኛ ጋር በእውቀት ነው ይላሉ አረ

የመጀመሪያ ጥያቄው በአጭሩ መልሱ ይበቃዎታል። እንደዚህ ማለቱም ሰምተዋል። እርሶ ከፈለጉ ሙሉቀም ማሰማት ይችላሉ። ትልቅ ሰው ያኮረኝ ስላሉ ያልኩት ዝም በል ተነስ

ለነገሩ ተዋህዶ እንደዛ ነው የሚጠሩት፣ አይደል? አንቱ ነው የሚባለው ነው፣ ሴቶችንም ሕፃናቶችንም ተዋህዶች እንደዛ ነው በትልቅ ነው የሚጠሩት። እንደዛ ነው አንቱ ነው የሚሉ ከሰንበት ስላላለፉ፣ ያው ገዳም ችግር የለም። ሰማኸው አደለ? ወንድም ፈለገ መሀመድ። ከዚህ አንጻር 66ቱ መጽሐፍ እርኩስ ነው ሲል እርኩስ ነው ብሎ አደባባይ ላይ ሲያውጅ ይሄ እንደውም ሙስሊም አቀለልንለት ማለት ነው እንጂ ለምን ሙስሊሞችም እንደዛ ስለሚሉ ማለት ነው እርኩስ መጽሐፍ ስለሚሉት ማለት ስለዚህ ፈለገ መሐመድ ስንል ከዚህ አንጻር ነውና ይረዱን ወይም ተረዳን ለማለት ነው። አሁን ከዚህ ከስሙ ርስ እንውጣ። ፈለገ መሐመድ በሚለው እንቀጥላለን። አንተ ደግሞ ፈለገ አትባቶስ በሚለው መመለስ ትችላለን። የቤተክርስቲያን ቀኖና አልተጣሰም ወይ በዚህ አካሄዱ ነው? ምኖት ኢትሃዝ ነቲንግ ቱ ዱ ዊዝ ቤተክርስቲያን ቀኖና በምን አገናኘው? ቀኖናዊ በሆነው የኦርቶዶክሳዊ ስርዓት አካሄድ መሰረት ፈለገ መሐመድ እያደረገ ያለው የኦርቶዶክሳዊ ወጣት በሚል የሚንቀሳቀሰው እንቅስቃሴ ያለቤተ ክርስቲያኗ እውቅና ስለሆነ ይሄ ተገቢ ነው፣ ትክክል አይደለም ይላሉ። ትክክል አይደለም ትላለ? እኔ ትክክል ነው ሀሳቡ። ትክክል አይደለም የሚለው ነገር ሀሳብ አይደለም ያልኩት፣ አካሄድ አካሄድ ነው ያልኩት። አካሄዱ ትክክል ነው። ምንድን ነው ማለት? ይኸውልህ፣ እንዴት መሰለህ፣ መጀመሪያ ሀሳብ ታስባለህ። ከዛ ወደ ፕራክቲስ ስትመጣ የሚሆኑ ነገሮች አሉ፣ እነሱን ይቀጥላል ማለት ነው። እና አሁን እኮ ታሰበ እንጂ ኢሚዲትሊ አሁን ጉዳዩል ተፈጸመ ሰው። እርግጠኛ ነኝ መንገዶች አሉ፣ እነሱን ፎሎ አድርጎ እንትን ማለት ነው። እንደዛ እኮ ነው አካሄዱ፣ ስራው እንደዛ ነው ያለው። ስለዚህ ኦርቶዶክስ ቤተክርስቲያን ወይም ኦርቶዶክስ ተዋህዶ ቤተክርስቲያን የራሷ አካሄድ አላት፣ አደል በዛ እንደዚህ አይነት መራህ ግብር በሚዘጋጅበት ጊዜ ማለት ነው። አዎ አጠቃላይ ሀሳቡን ነው የገለጸው እሱ። ከዛ በኋላ ወደሚቀጥለው አካሄድ መንገዶች አሉ። ሀሳብ እኮ አደለም አሁን፣ ፎር አክሽን አክሽን ላይ ተገብቷል እኮ። የባለፈው አርብ አልነበርክም እኮ ማለት። አሁን እነዚህ ትሮች በሙሉ ወደ ዋናው መንገድ አሁን እርግጠኛ ነኝ ፓርሚሽኑ አምኑንም ጨርሶናል። ማለት መንገድ አለው ዞሮ ዞሮ ዝም ብሎ ጃምፓ ያደርገውም ማለት ከማን ከራሷ ከቤተክርስቲያን። ቤተክርስቲያን በዛ ፋይና ቤተክርስቲያኒቱ ይህ ትክክል አይደለም ብላ እንትን ካለች ታስቆመዋለች፣ ወይም ደግሞ ምክረ ሀሳብ ይሰጡና መንገድ ያሳያሉ፣ አሉ አባቶች። የህግ ሰዎችም አሉ የቤተክርስቲያኑ የሃይማኖት ሰዎችም አሉ። በዛ በየሙያቸው ሀሳብ የሰጡት ስልጣሉ ወደ እንትን ይሄዳል። ይሄ ደግሞ ጥሩ ነው ብለው ንትቃወ ደግሞ እንደዛ የሆነው አሁን ቅድመ ሁኔታ እሱ አሁን ለምሳሌ አሰራሩን በጽሁፍ ወይም ደግሞ በሀሳብ ለነሱ ቢያቀርብ ነው አይደል? እንደዛ ነው የሚደረገው። አሁን ሀሳቡን በጽሁፍም አላቀረብም በሚዲያም ላይ ሲገልጻቸው አይሰማም። ለዚህ ነገር ያነሳሳው ሁለት ነገር በዋናነት ያነሳል ለዚህ ነገር ያነሳሳው ሁለት ነገሮችን በዋናነት ያነሳል። ያ ማለት የቤተክርስቲያንን ምን ያላለ ያላካተተ ማለት ነው። የመጀመሪያው ምን ብሎ ነው የሚያነሳ? የመጀመሪያው ይሄን ብሎ ያነሳል። አስራ ሁለት ሰከንድ ከዚህ ውስጥ የመጀመሪያው ይሄ ነው። እና መልካም ወጣት እናሰለጥናለን እንደውም እኔ ስሙንም አልቀይረው እኔ በነገራችን ላይ እንደቀልድ ነው እንደነ ሳሰብተን ነገር የነበረው እንደቀልድ እና መልካም ወጣት የሚለውን ስም አልቀይረው ይሄ የመጀመሪያው ነው። እንደ ቀልድ የጀመርነው ነው መልካም ወጣት እናሰለጥናለን እኔ እንደውም ስሙን አልቀይረውም መልካም ወጣት እናሰለጥናለን። ለምን እንደ ቀልድ የጀመረው ነበር። ሁለተኛ ሀሳቡ ደግሞ ይሄ ነው እሷም ጥቂት ሰከንድ ናት እና ከዚህ ውስጥ አንዱ ምንድነው ነው እንዴት ፕሮጀክት የእሱ ፕሮጀክት እንዴት ትወስዳለ ምናምን የሚል ነው። እኔ መልካም ነገርን የማደርገው እግዚአብሔር መንፈስ ቅዱስ እስከ አሳሰበኝ ድረስ። እዚህ ጋር ደግሞ ያቺ ቀልድ የምትለዋ ወይም እንደ ቀልድ ነው የጀመርኳት የምትለዋ ተቀየረችና ወደ ምን መጣ። አሁን አንድ መልካም ነገር የማደርገው ወይም መልካም ወጣት እንቅስቃሴ ብዬ የምጀምረው መንፈስ ቅዱስ በልቤ እስካሳሰበኝ ድረስ ነው የሚል ነገር አስቀምጧል። ከእነዚህ ሁለት ነገሮች ተነስተን ነው የቤተ ክርስቲያን እገዛ ወይም የቤተ ክርስቲያን ፈቃድ ወይም የቤተ ክርስቲያኑ አካሄድ እንደሌለበት ማሳያ አድርገን የምንወስደው ከራሱ አንደበት የተናገረው ማለት ነው። አሁን አንተ እንዳልከው ቤተ ክርስቲያን በጽሁፍ ቢያቀርብ ሀሳቡን ገልጾላቸው ባለበት ቤተክርስቲያን ወይም ደግሞ የሚመለከተው የበላይ አካል የሆነውን ቤተክርስቲያን በጽሁፍና ወይ በንግግር ሀሳቡን አቅርቦ ቢሆን ኖሮ ያኔ ተቀምጠው መክረው ውሳኔ ይሰጣሉ ትለን ነበር። አሁን ግን ተጥሶ ነው የተጣሰው። በምንድን ነው? አንደኛ በራሱ ተነሳሽነት ወይም ደግሞ እንደው ዝም ብሎ እንደ ቀልድ የጀመረው መሆኑን ተናገረ። ትንሽ ደግሞ ግፊት ምናምን ኩረጃ ነው ይሄ የሰውን ፕሮጀክት እንድትወስዳለ ምናምን የሚልበት ከዚህም ከዛም ሲመጣ ቪዲዮ ምናምን ሲያይ፣ አሁን እኔ መልካም ነገር የማደርገው እና የምሰራው ግን እንደ ቀደመ መጀመሪያ እንዳለው እንደው ዝም ብሎ በድንገት ምናምን ወይም ደግሞ እንደ ቀልድ ሳይሆን መንፈስ ቅዱስ በልቤ ያሳሰበኝ ነው ይላል። ያው መንፈስ ቅዱስ ምን ያህል አሰራሩን ይቀበላል፣ አይቀበልም፣ ትቀበላላችሁ፣ አትቀበሉም፣ እሱ ሌላ ቶፒክ ነው፣ ሌላ ጊዜ እናወራበታለን። የወንድማችሁ ፈለገ ዮናታን ግን መነሻ ሀሳቡ ይሄ ነው ማለት ነው። ስለዚህ ይሄ የቤተክርስቲያን አካሄድ የሚጥስ አይደለም። አይ ቲንክ ይመስለኛል። ከአንተ አጠቃላይ ወደ ስራው ወደ እንትን ነው የሄድከው። ቤተክርስቲያኒቱ አሁን አብራ እያሰበች እየሰራች አይነት ነገር ነው እና አሁን ይኸውልህ፣ ልጅ ሀሳብ አሰበ። ምንድን ነው ልዩነት መሰለህ አሁን ለምሳሌ ይህን ሀሳብ በአይነገር ኑሮ በአይነገር ኑሮ እና ሀሳቡን በልቡ ይዞ ጉዳዩን በጽሁፍ አስፍሮ ስራውን ከሰራ ካካሄዱ በኋላ ቢያወጣው ኑሮ፣ አሁን ምን ጠይቀው ጥያቄ አይጠይቅም ነበራል። ግን አሁን ምንድን የሚያስበውን ነው የሚናገረው። ማለት ሳራስበው እንዲሆነ ምናምን ያለ ዞሮ ዞሮ በአጋጣሚም በዛም በዚህም ሆኖ አንድ የሆነ ነገር በፈቃድ እግዚአብሔር ነው የሚሆነው። ዞሮ ዞሮ እንግዲህ ሀሳብ ነው፣ ግን የሚያስበውን ግን ሶሻል ሚዲያ ላይ እያወጣው ነው። አሁን ችግሩ ችግሩ አልካደል በጣም የሚያስበውን ነገር አሁን የሚሆን መሰለ ከዚህ በኋላ ኮምፓይል ይሆንና የስሙም ጉዳይ የምንም ጉዳይ ኋላ ነው ሚንትር የሚለው ኋላ። ለምሳሌ ለምሳሌ እንደ ኤግዛምፕል በሰጣ ለምሳሌ፣ ፕሮስፐሪቲ ጋስ ባላርላ አሁን ብልጽግና ፓርቲ ይብሏል። አሁን ይሄ ስም ወሰድክ አትለው። ይሄኛው አሁን መልካም ወጣት፣ አሁን የፕሮሴታን መልካም ወጣት፣ የኦርቶዶክስ መልካም ወጣት ወይም ደግሞ መልካም ወጣት ባይለው መልካም ወራዙት ሊለው ይችላል። ወጣቶች እንዳውም እየሰማኝ ከሆነ ወራዙት የሚለው የግዕዝ ቃል ስለሆነ

ህግ ክፍል የሚያየውን ህግ ክፍል ያየዋል። ያየዋልሰላሊደርስ ማር ሲሆን ነው። ግን አሁን ገና እኮ ነው። ሶራኝም እንዲ ሲለኮ እንዳወራ የፈቀድክልኝ ይመስል ችግር እኮ ነው። ቤትህም ቤታችንም ተገብጡ አንድ ለአምስት ቢሆን ከስሙ ጋር ተያይዞ ከፕሮጀክቱ ተመሳሳይነት ጋር ተያይዞ ያለው ነገር ህግ ክፍል ምን ይለዋል? ህግ ክፍል ይከታተለዋል ወይ? ህግ ክፍል ያጣራዋል? ያ ማለት ይሞክራት ብያለሁ መጀመሪያ ይሞክራት ምን ይሞክራል ዶክመንት ያድርገው መጀመሪያ ማለት አሁን አየር ላይ ዝም ብሎ በስሙ ምናምን ጉንጭ አልፋ ነው መከራከል የሚኖረው ማለት ያደርገዋል እስኪ ያድርገውና የዛኔ በህግ ክፍል ወይም ደግሞ በሚመለከተው አካል ውሳኔ ይሰጥበታል ወይ ደግሞ ምን እንደሚባል ያኔ አሁን እንትንም ብለህ በግዕዝ ስላረከው ወይ ደግሞ በግሪክ ስላረከው ይችላልለል የሚሸሽ ነገር የለም። አይ የለም። በነገራችን ላይ እንዳው ቤኒ ለ አሁን የምትለው ነገር እንዳውም እ ያስይዛል። እ እንዳውም አሁን አሁን ሳንስትል ቃዎችን አሁን ግፉበት። ይሄ ነገር አንደኛ የሰላም ሚኒስቴር አልክ። ሁለተኛ ሚኒም አዳራሽ አልክ። ይሄም ያል የፕሮሰንት ነው። አሁን አገሩ እያልክን እኮ ነው። አሁን እኮ በአገራችን እኔ አላልኩም። አባባልህ የጥሩ አይደለም። አንዴ ደግመህ ከይቅርታ ጋር እኔ ነኝ የሚታረኩ ደግመህ እንዳሁኑ እንዳትል እንደ አሁኑ የማለት ሀሳብ ካለህ ቤት ከፍተህ ትላለህ። እዚህ እንደዛ አይባልም። ኮረክት ማድረግ ይቻላል። እሱ እንዳከፍተው ካልኩ እንዳከፍተው ነው። እኔ የምናገረውን ማቅን ስለ ሚሊኒየም አዳራሽ አውርቻለሁ ስለ ስሙ አውርቻለሁ። ስለ ሰላም ሚኒስቴር ማለት ሰላም ሚኒስቴር ፍቃድ ሊያወጣ ይሂድ፣ ፍቃድ ያወጣና ዶክመንትድ ያድርገው። ዶክመንትድ ካደረገው በኋላ ከዛ በስሙ የዛኔ ምን እንላለን፣ እንነጋገራለን። አራት ሚሊዮን ብር አቅዶ ሊሰበስበው በሚሊኒየም አዳራሽ የሰበሰበውን አሁንም በደንብ ስማኝ፣ በሚሊኒየም አዳራሽ ሰበብ አራት ሚሊዮን ብር ሊሰበስብ ያቀደውን እቅድ ሚሊኒየም አዳራሽ ምን አይልም አይሳ መልካም አይሆንም፣ አይሆንም። ስልክ ማን እንደሚያስተዳድረው አሁን ስለማያቅ ነው አልኩ አልኩክ። ያ ማለት አገሪቱ የፕሮቴስታንት ነው ማለትን አያስብልም። ደግመ እንዳትለው ነው ያልኩ። አሁን ከፈለግ የኔን ወርድ ከፈለግ አዳራሽ ማን እንደሚያስተዳድረው አያቅም ማለት ማለት ነው። አንዴ ማን ነው ፍቃድ ሰጪ? ማን ነው ፍቃድ ነሽ የሚለውን ነው። ገብቶ ካል ሌላ ነገር አደለም። አንተ የፈለግከውን ልታስብ ትችላለህ። ማን አሁን ሚሊኒየም አዳራሽ ልናደርግ ከ25 እስከ 50 የማንን አንጀት በልቶ የማንን ኪስ ሊያጥብ እንደሆነ እየታወቀ ሚሊኒየም አዳራሽ ከ25 እስከ 50 በሚሊኒየም አዳራሽ ልናዘጋጅ የዛሬ አመት ምናምን ብሏል። አሁን ይሄ ለሚሰማ ሁሉ ይስማ። አያደርገውም፣ እዛ ላይ ፕሮግራሙን ማለት ነው። ፕሮግራሙን እዛ ላይ ምን አይለውም፣ አያደርገውም። ዋናው ነገር እሱ አይደለም። ፎርዶሪካ ደግሞ እኛ ካላደረግን አገራችን አይደለም ማለት ነው። አንተ ማድረግ ልታደርግ ያቀድከውን እቅድ ቤት ሆነ ጨርሰው እዛው ቤት ማለት ነው። ከኔ ጋር አውርተህ አይደለም እምትጨርሰው ወይ ከኔ ጋር አውርተህ አይደለም እ ፍቃድ የምሰጠው ወይ ፍቃድ የምነሳ እኔ ያድ ነው። እቅድ አለህ አይደለ እቅድህን አካሄድ ልታካሄድ ባሰብከው መንገድ ማለት ነው ግን ምን አይልም፣ አይሳካም። ለምን? ይሄ በማጨበርበር የተጀመረ ነው።